ሰላም ሰላም፣ እንዴት ናችሁ? የዩቲዩባችን ተከታታዮች ዛሬ እንግዲህ በሀሆ ቃላት እንዴት እንደሚመሰረት አብረን እናያለን። በግል መማር ለምትፈልጉ ልጆች ከታች ባስቀመጥ ነው ስልክ ቁጥር እየደወላችሁ መማር ትችላላችሁ። አብረን እናነባለን ማለት ነው። ሀሳብ፣ ሀብት፣ ሀረግ፣ ሀይል፣ ሀሰት፣ ሀገር፣ ሁለት፣ ሁሉም፣ ሁን ሁለገብ ሂሳብ ሂድ ሂሩት ሃሎ ሃያ ሃሙስ ሃላፊ ሃቅ ሄዋን ሄኖክ ሄለን ህመም ህልም ህብረት ህግ ህዝብ ህይወት ህዳር ህሊና ሆቴል ሆየ ሆነ ሆታ ሆድ ሃይማኖት ህክምና ህፃን ሀምሌ ሆስፒታል ሃና ሀዘን ሀላፊ ሀድያ።